በጣም አመሰግናለሁ። በጣም ደስ ብሎኛል። ለእኔ ልዩ ቀን ነው፣ በእርግጥ ለእኔ ብቻ ለቤተሰቦችም ልዩ ቀን ነው። ምክንያቱም የቤቱ የመጨረሻ ልጅ እኔ ነኝ። እኔ ስጠበቅ ነበር ለአጋባ ነው። ዘጠኝ ነን ቤት እንግዲህ ዘጠነኛ ልጅ ወ እስከ ዛሬ ስጠበቅ ነበር። እንግዲህ ሁሉ ነገር እግዜር ሲፈቅድ አድርድ የሚሆነው ጊዜው ደረሰና የምወታትን ለሰከንድ እንኳን ከአይኔ ባትርቅ ብዬ የምመኛትን ውቧን ሸበለዋል ቢታኒያ መስፍንን እንዲሁ የጠርቻ ታላቅም ዛሬ ለማግባት ሽማግሌ ልልክ ነው። ምን ይመልሱልኛል ሚለው ራሱ ሌላች እንቀተው እህቶቹ አይቻለው ወንድሞቹን ቤተሰቡን አይቻ እንደ ዘራችሁ ያበቡ ፍሬዎቻችን ሙሽሪት ሙሽራው ይኸው ተሳስረዋል። ሙሽሪት ሙሽራው በቃ ተሳስረዋል። አንድ ሆነው ሊኖሩ ትዳር መስርተዋል አንድ

የወሎ ቤተክርስቲያናት በተቃጠሉ ጊዜ ለእሱ ማሰሪያ ተብሎ የተወሰነ ቅስቃሳ ይደረግ ተብሎ እንደው ያው አብዛኛው የሙያ ባልደረባይ ስለሆነ እዚህ ውስጥ ያለው አስር ሰከንድ አትሆንም እዛ ላይ ተናገርኩት እና እሳቸው እሱን ጭምር አስታውሰው በፈለግኩ ጊዜ የተገኘ ልጄ፣ ዛሬ ፈልገኝ እንዴት ነው የማልገኘው? ብለው ነው የመጡት። እና እንግዲህ ያው ሁሉ በፈጣሪ ነው እና ፈጣሪ ለታውትን ክፋሎት ማለት የሙያ አባቶቼ በጣም አክብራችሁኝ ስለመጣችሁ በትልልቅ ኃላፊነት ላይ ያላችሁ ናችሁ። የእያንዳንዱን ኃላፊነት ብናገር እንዴት ችለው መጡ ነው የምትሉትና የሁሉ ነገር ትታችሁ አክብራችሁን ወዳችሁ ስለመጣችሁ እግዚአብሔር ውለታውን ይክፈላችሁ። ከምንም ነገር በላይ ትልቁ እሷን ስታመጡልኝ ነው እንግዲህ ቢታንያ መስፍን ትባላለች። ምናልባት ፎቶን ያያችሁ ያችሁ እንዴት መልከ መልካም መሰለቻችሁ። በጣም ብዙ ምርቃት እየሰበሰብኩ ያደግኩ ልጅ ነኝና፣ ከምንም ነገር በላይ እናቴም የሰፈር እናቶችም ሲመርቁኝ ያደጉት ያደግኩት የሰው ፍቅር ይስጥ ነው። እዚህ ጋ በብዙ ሙያ ብዙ እጥፍ የሚበልጡኝ በእድሜም በብዙ ነገር አክብረውኝ የተገኙት፣ ምንም አይደለም የሰው ፍቅር ስለተሰጠኝ ነው። እና የእውነት በጣም ደስ ብሎኛል። ቢታንያ መስፍን እንግዲህ ስታዩት ብታዩት ይህ ልጅ እንዴት ቢጸልይ ነው እንጂ ያው የክሸን ማርያም ስጦታ አይነች ነው የምለው እዛ ሄጄ ቤተክርስቲያን ጸልዬ እንደተመለስኩ ነው ያገኘዋት እና የግሸማሪያም ስጦታ አይነሽ ነው ምለው። ለፍቅር እንዴት ነው አዳነ ታማኝ ነው ወይ ካሉ፣ አዎ በሉ። ለምን ከዩኒቨርሲቲ ከወጣው ጀምሮ ያው ፋና አለቅ ብሎኛል። ከአንድ መስሪያ ቤት ያልወጣ ልጅ እንዴት ለትዳሩ ታማኝ ሊሆን እንደሚችል ትምህርት ማሳያ። ስለዚህ በጣም ሁላችሁ አክብራችሁ ስለመጣችሁ እናመሰግናለን። እዛ ሽማግሌዎች አሉ ምን እንደሚያነሱ አላውቅም እነሱ ነው የሚያውቁት። ያው ብዙዎቻችሁ ብዙ ሽምግልና ምናልባት በቁጥር ቅድም ከነዋጋ እያወራን ነባስን ድሮ ጀምሮ ስለማውቀው ነው። እሺ ያው የቱሪዝም የባህልና ስፖርት ሚኒስትር ዴታ ለብዩ ባየ ረዳት ፕሮፌሰር እንደዚህ ብዬ ማዕረጉን መምላት አለብኝ። ካዘን ቅርበት አንጻር ለማምነው እና ከእሱ ጋር እያወራን ወደ 34 ከዛ በላይ ድሬ ያምለው በዚህና በቀጣይ አመት አጠቃላይ ኢትዮጵያ ውስጥ በሽምግልና ሪከርድ የሰበሩ ሰዎችን ሰዎች እናምነት ነው። ስለዚህ እግዚአብሔር ያቅብራችሁ። ጥሩ ነገር ይዛችሁ ይዛችሁልኝ እንደምትመጡ ተስፋ አደርጋለው። እዛ ያሉት ምን ያነሳሉ፣ ምንም አልልም። ለእናንተ እንዲያርጉ እንዲያታድርጉ አልልም። እናንተ ነው የምታውቁት። የምለው ብቸኛ ነገር እግዚአብሔር ይከተላችሁ። ሰው ውጭ ሀገር ካልሄደ በስተቀር እንትን አይልም። ምንድን ነው ብዙ ቦታ አይሰራም። እኔ ፋና እሰራለው። አብርሽ እዛ ጋ አለ። ሰዋሰው መልቲሚዲያ ፒያር እና የሚዲያ ዳይሬክተር ነኝ። እንደገና ደግሞ ዴስቲቪ ላይ እሰራለው ከዛ ደግሞ ቅዳሜ የሚባል ድርጅት አለኝ። በዚህ ሁሉ ነው ማስተዳድራ ችላ። ዘመናዊ ማርዬ እስቲ ላዚምልህ ሙሽራዬ ብዬ ዛሬ ለተጋቡት ለነዚህ ሙሽሮች ትዳር ለጀመሩት ለእነዚህ ሙሽሮች ፍቅር ላደራቸው ለእነዚህ ሙሽሮች ለዚህ ላበቃቸው ለእነዚህ ሙሽሮች ወፎች ያዜማሉ፣ እንኳን የሰው ልጆች እንኳን የሰው ልጆች ዘናማዘማ እግዚአብሔር በመካከላችን ያለው የምንነጋገረውን ነቨር እንግዲህ እሱ ጥያቄውም እንግዲህ ከጸሎቱ በፊት ተጠይቆ ነበረ። ከጸሎቱ በኋላ እንግዲህ ተባባሪ ፕሮፌሰር የባህልና ስፖርት ሚኒስቴር ሚኒስትር ዴኤታ ከወር አቶ ነብዩ ባዬ የመጣልበትን ሀሳብ ይገልጻል። እንደምናደራጅ ዛሬ እነሚህን ታላቅ ብዙ አባታችንን ሌሎቹንም ወንድሞቻችንን ይዘን ብዙ በመንገድ ላይ አንዳንድ ነገር ቢያጋጥመን የመጣ ነው፣ ዝምድና ፍለጋ ነው። ከመጣን በኋላ ዝምድናው በሁለቱም ወገን ሊያስጠይቀን እንደሚችል ተረድተናል። ከመጣ በኋላ እናት በጣም ትልቁ አባት ያሽፈቃደ ልጅ መሆኗን አወኩኝ። እዚህ ስደርስ ከሽፈካደ ኔዳ አባትን ቆጥራቸው አባት የነበሩ እና ለእኔ በጣም ትልቅ ደስታ ነው። ይህን ጥያቄን ለማቅረብ ፈጣሪ ስለፈቀደልኝ ደስ ይለኛል። ልጃችሁን ቢታኒያ መስፍንን ለልጃችን አዳነ አረጋ ለመጠየቅ ነው የመጣ ነው። ይሄ ዝምድና ፈጣሪ ባኮት ከነዚህ ልጆች የሚገኘው ፍሬም ለሀገራችንም ተካሚ የሚሆን ፍሬ ለእናንተም የሚያኮራ ፍሬ ለእኛም የሚያኮራ በዛሬው ታሪካዊ ቀን እየጠየቅ ነው። የተቀደሰ የተባረከ ጋብቻ መሰረት እንዲጣል በማሰብ ነው የመጣ ነው። ፈቃዳችሁን እንለምናለን። ይህን ሀሳብን ሰምተናል። እንደው ፈለልጃችሁ ትንሽ ነገር ብትት ዛሬ ለአዳነ ስንመጣ እጅግ በጣም ትሁት፣ በእምነቱ ታማኝ ከምንም በላይ ደግሞ ለስራ በጣም ታማኝ፣ ታታሪ ቤተሰቡ አገሩን ወገኑን የሚያከብር ልጅ ስለሆነ ለዚህ ልጅ እኔም ዛሬ ሽማግሌ የሆን ስነጣ እንደ ታላቅ ወንዱ እንደ አለቃው ሙሉ ኃላፊነትን በመውሰድ ከዛም በላይ የሱ ጥሩነት፣ ታታሪነት፣ ወንድማዊነት፣ ቤተሰባዊ ፍቅርነትና አገርና ህዝብ አክባሪነት፣ ሃይማኖቷን አክባሪነት ለመመስከርም ጭምር ስለሆነ ንጃችሁን ስንጠይቅ እኛም ከዚህ ከተከበረ ቤተሰብ ጋር ብንዛመድ ይሄ ወንድማችን የዚህን ስነ ምግባር እንደ ሀገር፣ እንደ ትውልድ የሚያስቀጥል ስለሆነ መልካም ፈቃዳችሁ ቢሆን በዚ አጋጣሚ እንጠይቃለን። አመሰግናለሁ። እንግዲህ ብዙ ሽምግልና ላይ ቆመናል። በዚህ ዕድሜያችን ፍቅሩን የገለጸበት መንገድ ያገኘበትን የተናገረበት መንገድ እና አሳስቦ የላከበት መንገድ ይለያል። እሷን የሚገልጽበት መንገድ ግሸን ነው ሄጄ፣ ስንመለስ ያገኘኋት የግሸን ማርያም ስጦታዬ ነች ብሎ ነው ያለን እና ስለ እሷም በርካታ ነገሮችን ነው ያወጋን እና እንደው ስንተኛ ልጅ ነች ሳይሆን አሁን ሰርሽ እንዳለው ቁም ነገሯ ገዘፈብንና እሱን ዲቴል አልገባንም። እንደው ቢታኒያ መስፍን

እግዚአብሔር እናንተን ያክብራችሁ። እኛም ልጃችንን ለልጃችሁ አንድ ላይ እንዲሆኑ ፈቅደናል። በክብላናችሁ ቤተሰቦቻችን በቅንያ በደውሉ እግዚአብሔር ሱሱ ምሰታ

ዛሬ በፊታችሁ ስንገኝ ሃይማኖታዊ ተልዕኮን ጭምር ይዘን ነው የቆምነው። አባታችን ቅዱስ ጳውሎስ ለእብራውያን ቤተሰቦቹ፣ የሃይማኖት ቤተሰቦቹ ሲመክር ጋብቻ ወይም መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ይላል የሁሉ ነገር መገኛ ጋብቻ ነው። ትልልቅ ቅዱሳን አባቶቻችንን ያገኘ ነው። ትልልቅ የሀገር መሪዎች የተገኙት ወደፊትም የሚገኙት ከተከበረ ጋብቻ ነው። አምላካችንን መድኃኒታችንን ኢየሱስ ክርስቶስን የወለደችን ድንግል ማርያምን ያገኘነው ከጋብቻ ነው እና የጋብቻን ጉዳይ እንደ ሃይማኖትም እንደ ባህልም ትኩረት መስጠት ተገቢ በመሆኑ ሁላችን ዛሬ በመካከላችሁ መገኘት የቻልነው፣ መጽሐፍም የሚለን ቤት ንብረት ከወላጅ በውርስም ይገኛል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ነው ይላልና ይህን በትክክል የሚያምን ቪዥን አዳነ ወይም ተክለ ማርያም ማለት ይህን ያምናል። ከሌላ ከምንም አላገኝ የህይወት አጋር የማገኘው ከእግዚአብሔር እጅ ነው ብሎ የጸሎት ግሸን ሂዶ ጸልዮ ለእግዚአብሔር ሀሳቡን አካፍሎ እንደተመለሰ ነው እንግዲህ ቢታኒያን በዚህ መንገድ መመድ የቻለው እና ከምንም በላይ ይሄ ለወላጅ ተስፋ ነው ብዬ አስባለሁ። ከእግዚአብሔር ጋር ያለ ሰው ሁሉ አለው ማለት ነው። በቃ ማጠቃለያው ይሄ አዳነ ምን አለው ብትሉ እግዚአብሔር አበቃው የምንላቸው እግዚአብሔር ካለው ደግሞ ሁሉ ነገር አለው ማለት ነው እና በዚህ ሁላችንም ደስ ብሎናል። ደስ ይበላቸው። እግዚአብሔር ይስጥልን። ወዳችሁ ፈቅዳችሁ አሳባችን የተቀበላችሁ በጥሩ በፈገግታ እሽፋችሁን ስለሰጣችሁን በልውል እግዚአብሔር በቤተ ክርስቲያን ስም አመሰግናለሁ። እግዚአብሔር ይስጥል። ጨርሰናል። ነገር ግን ወንድማችን አዳነ አረጋ ወደዚህ ሲልከን እንግዲህ እንደው እምቢ አይሉኝም ይሽሉኛል ብዬ ተስፋ አደርጋለሁ። እሺ ካም ደግሞ የፍቅር መገለጫ የምትሆን ስጦታ ልክ ያለው ብሏል። በታላቅ ወንድሙ በአቶ ደረጀ አረጋ በኩል ስጦታውን እናስረክባል። አረጋ ማለት የመጨረሻ ዘጠነኛ ወንድማችን ነው እና በዚህ እድሜው ቁም ነገረኛ በጣም አዋቂ ነው። እንግዲህ እኛ እንግዲህ እኛ አይደለም የሚፈቀድ ነው። እግዚአብሔር ፈቅዶ ከዚህ ቤተሰብ ጋር ቀላቅሎናል። ሻሸመኔ ትንለረው የሻሸመኔ ልጅ ነው ማንም እንግዲህ አዲስ አበባ ደግሞ ከዚህ ከታላቅ ቤተሰብ ጋር ቀላቅሎናል። እግዚአብሔር ይመስገን። ትዳራቸው የሰመረና ጥሩ እንዲሆንላቸው እግዚአብሔር ይፍቀት እናመሰግናልቹ።